ሰላም እንደምን አላችሁ? የአይዋ ቲዩብ ቤተሰብ ዛሬ እንግዲህ ከአካባቢያችን ወጣ ብለን ገጠራማ አካባቢ እሸት ልንበላ ወጣ ብለናን እንግዲህ አምራጭ አባታችን አለ ለቤተሰቦች ምን እላቸዋለሁ? አሁን እሸት መጥተው እዚህ እንዲበሉ ፈቃደኛ ናቸው። ቤተሰብ እንግዲህ እንደምታዩትኝ ገበሬ ያረሰውን ልጅ አልበላ እያለና አባታችን መታችሁ እሸት መብላት ትችላላችሁ። ያው እርሻችን ማስማችን ነሳች ነው፣ እንደምታዩትኝ ፈታ በሉልን፣ እሸት እየጠበስን ነው። ይህ በእናንተ እስከ ስንት አመት ድረስ ነበር? ይህን የሚጠብሰው እረኛ ምናምን የሚጠብሰው በቀሎ በቃ እንትን ከተባለ ጀምሮ በቃ የሚከለከል ነው። በመስከረም በመስከረም ጀምሮ ተቆፍሮ ይዳራ። ገበሬውም በቃ ሲበላ አረኛው ዝም ነው የሚለው አይከለከልም። አይከለከልም። እሸትና ቆንጆ አይከለከልም። ሽምብራና ቆንጆ ልጅ አይከለከልም። ዛሬ በሂሳብ ብቻ አልከለከልም ማለት ነው። ቆንጆና ሽምብራ አይከለከልም። እየሰማች ነው ማለፉ ከእናንተ ነው አሁን